እንዴት አላችሁ? የተወደዳችሁ አርሰናል የቼልሲውን ግብ ጠባቂ በተጠናቀቀው የውድድር ዘመን በውሰት በቦርንመዝ ከዛ በፊት የነበረውንም የውድድር ዘመን በሪያል ማድሪድ በውሰት ያሳለፈውን ኬፓ አሪሳባላጋን ለማስፈረም መስማማቱን በቅርብ ቀናት ስንሰማ ነበር። ያው አርሰናል በዚህኛው ክረምት ግብ ጠባቂ ማምጣት እንደነበረበት ግልጽ ነው። ቁጥር አንድ ግብ ጠባቂያቸው ዳቪድ ራያ ቢሆንም፣ ነገር ግን አሮን ራምስዴል ከለቀቀ በኋላ ኔቶን ከቦርን መዝ በውሰት ወስዶ ነው ሲጠቀም የቆየው። የኔቶ የውሰት ቆይታ ልክ እንደ ራሂም ስተርሊንግ ሁሉ ሌላው በውሰት አርሰናልን እንደ ተቀላቀለው ተጫዋች ሁሉ አብቅቷል። ወይም ሰኔ መጨረሻ ሲሆን በነሱ አቆጣጠር እጁን ሰላሳ ሲሆን ወደ ቦርን መዝ ይመለሳል። ስለዚህ አርሰናል ሌላ ግብ ጠባቂ ማስፈረም አለበት። ነገር ግን ኔቶን በአንዳች ምክንያት ሚኬል አርቴታ ብዙ አልተማመነበትም በዚህኛው የውድድር ዘመን ከዢሮና ጋር በነበረ የቻምፒየንስ ሊግ ጨዋታ ብቻ ነበር። ሞንቲ ሊቪ ላይ የተከናወነ ጨዋታ ነው። እዛ ጨዋታ ላይ ብቻ ነው የተሰለፈው። የቀድሞ የባርሰሎና ግብ ጠባቂ ነው። የቀድሞ የቫሌንሲያ ግብ ጠባቂ ነው። ደግሞ በቅርብ ዓመታት በፕሪምየር ሊግ ሲጫወት ቆይቷል። ነገር ግን ሚኬል አርቴታ ምንም እንኳ ቁጥር አንድ ግብ ጠባቂው ዳቪድ ራያ ቢሆንም ለወትሮ ለሁለተኛ ግብ ጠባቂዎች የሚሰጠው የጨዋታ እድል። አንዳንዶቹ በሌሎች ውድድሮች ካፕታይድ ስለሆነ ለምሳሌ በሊካፕ ለቦርን መዝ ስለተጫወተ ሊጫወት አይችልም ነበር፣ ግን በኤፌ ካፕ ጨዋታዎችም ላይ ሚኬል አርቴታ ይህንን ግብ ጠባቂ መጠቀም ፍላጎት አልነበረውም። የዚህ ግብ ጠባቂ ዝውውርም ቋሚ እንደማይሆን ግልጽ ነበር። እንግዲህ አርሰናል ደጋፊዎች ቡድኑ የበለጠ በአንገብጋቢ በሚያስፈልጉት የማጥቃት ስፍራዎች ላይ ተጨማሪ ዝውውሮችን ሲፈጽም ማየት ይመኛሉ። ያው የምንሰማቸው ስሞች አሉ። በተለይ በቅርብ ቀናት የቤንያሚን ሸሽኮ ጉዳይ ጠንከር ብሎ ሲነገር ከርሟል። ምንም እንኳ አሁን የሳውዲ ክለቦች የሚፈልጉታል ቢባልም በዚህ እድሜው ወደ ሳውዲ አረቢያ ላይሄድ ይችላል ይሄ ተጫዋች። ከዛ በፊት የቪክቶር ዮኬሬሽም ስም ይነሳ ነበር። አማካይ ቦታ ላይ የማርቲን ዙቢሜንዲ ጉዳይ ምንም እንኳ ሰሞኑን ሪያል ማድሪድ ጉዳይ ውስጥ ገብቶበታል ቢባልም በዝውውር ዘገባ ተአማኒነታቸው ጠንከር ያለ ሬቲንግ ያላቸው ጋዜጠኞች ወደ አርሰናል የመዘወሩ ጉዳይ የጊዜ ጉዳይ ነው ይላሉ። ያው ተጨማሪ ክንፍ ተጫዋች ማምጣት አለበት። በቅርብ ጊዜ የሌሮይ ዛኔ የሞርጋን ሮጀርስ ስምም አስቀድሞ ከሚጠቀሱት ከነ ኒኮ ዊሊያምስ በተጨማሪ ሲነሳ የነበረ ነው እና ለአርሰናል ደጋፊዎች የተጠባባቂ ግብ ጠባቂ መፈረም ጉዳይ ያን ያህል ትልቅ አጀንዳ ወይም የፕራዮሪቲ ሊስታቸው ውስጥ ከላይ የሚቀመጠው ላይሆን ይችላል ግን ለአሰልጣኞች አስፈላጊ ቦታ ነው። ተጠባባቂ ግብ ጠባቂን ማምጣት ለምን አስፈላጊ ነው የሚለውን ከማንሳቴ በፊት ግን ያው የኬፓ አሪሳባላጋ ዝውውር ለአርሰናል በአነስተኛ ገንዘብ በተለይ ተጠባባቂ ግብ ጠባቂ እንዲሆን ለሚፈለግ ተጫዋች በጣም አነስተኛ በሆነ የዝውውር ገንዘብ አምስት ሚሊዮን ፓውንድ የውል ማፍረሻ ብቻ ከፍሎ ነው ተጫዋቹን ከቼልሲ የሚያስፈርመው። ባለፈው የውድድር ዘመን በ2023/24 ማለቴ ነው። ለሪያል ማድሪድ 20 ጨዋታዎች አድርጓል። በተጠናቀቀው የውድድር ዘመን በቦርንመዝ ግሩም የውድድር ዘመን ነው ያሳልፈው። ከኔቶ በውሰት ወደ አርሰናል መጓዝ በኋላ ነው ይህንን ተጫዋች የአንዱን ኢራዮላ ቡድን ወደ ቡድኑ የቀላቀለው። አሁን 30 ዓመቱ ነው። በ35 ጨዋታዎች ላይ ለቦርንመዝ ተጫውቷል። ዘጠኝ ክሊንሺቶች ጠብቋል። ለምሳሌ ፕሪምየር ሊግ ብዙ ጎል ሳይቆጠርባቸው ብዙ ጨዋታዎች ላይ ጎል ሳይቆጠርባቸው የውድድር ዘመኑን ያጠናቀቁ ግብ ጠባቂዎች የአርሰናሉ ዳቪድ ራያ እና የኖቲንገም ፎረስቱ ማትሴልስ ናቸው። ከሱ በአራት ነው የሚበልጡት። የቦርን መዝ ተከላካይ መስመርም በፕሪምየር ሊጉ ስድስተኛ ነበር። የሱ ብቻ አይደለም፣ ከሱ ፊት እንደ ዲን ሃውሰን እና ኢልያ ዛባኚ አይነት በጣም አስደናቂ የመሀል ተከላካዮች፣ በግራ በኩል ሚሎስ ኬርኬሽ ያሉበት ነው። ስለዚህ ጥራቱን ማየት ይቻላል። አሁን ሚሎስ ኬርኬጅ ወደ ሊቨርፑል መሄዱ አይቀርም። ሀውሰን የሪያል ማድሪድ ተጫዋች ነው። ዛባኝ በፓሪስ አንዣማ እየተፈለገ ነው። ስለዚህ እንደው የቦርንማውዝ የተከላካይ መስመር በፕሪሚየር ሊጉ ስድስተኛው ምርጥ ነው። ግብ ጠባቂው ዘጠኝ ክሊንሺት ጠብቋል ስንል የእሱ የግል ስኬት ነው ማለት አይደለም። ዳቪድ ራያ በፕሪሚየር ሊግ የጎልደን ግሎቭ አሸናፊ ሆነ ማለት የእሱ የግል ስኬት የተናጠል ውጤት ነው ማለት አይደለም። መቼስ የቡድን ጉዳይ ነው፣ ግን ደግሞ ግብ ጠባቂውም ጥሩ ሲዝን ማሳለፉን ያሳያል። ከሁሉ በላይ ግን ባለፈው ክረምት ታስታውሱ እንደሆነ አርሰናል ዩዋን ጋርሲያ የሚባለውን የኤስፓኞልን ግብ ጠባቂ ማስፈረም ፍላጎት ነበረው ከአሮን ራምስዴል መልቀቅ በኋላ። ነገር ግን ተጠባባቂ ግብ ጠባቂ ተብሎ ለሚመጣ ተጫዋጭ እስከ 25 ሚሊዮን ፓውንድ የመክፈል ግዴታ ነበረበት። ለነገሩ አሁን የግብ ጠባቂ በዛ አንድ አመት ውስጥ እጅግ ተሻሽሎ የባርሰሎና ቁጥር አንድ ግብ ጠባቂ ለመሆን ተስማምቷል እንዲያውም ለዚህ ነው የማርክ አንትሪ ተርሽቴግን ከባርሰሎና የመውጣት ጉዳይ በየዕለቱ የሚዘገበው በእርግጥ ራሱ ተርሽቴግን ከጉዳት ከተመለሰ በኋላ በዛ የኢንተር ሚላን የቻምፒንስ ሊግ የግማሽ ፍጻሜ ላይ መጫወት አለብኝ ብሎ በሄደበት ርቀት ሃንዚ ፍሊክ ደስተኛ አልነበሩም ስለዚህ ዋናው ምክንያታቸው ስፖርታዊ ብቻ ሳይሆን ያልተገባ ተጽዕኖ በማድረጉና ጥሩ እየተጫወተ የነበረው ቮቼቼዝኒን ክብር በመንፈጉ ነው ከቡድኑ ውጭ ሊያደርጉት የሚፈልጉት። ቢባልም ግን ጋርሲያ በጣም ምርጥ ግብ ጠባቂ ነው። ይህንን ግብ ጠባቂ ለማምጣት ግን ብዙ ገንዘብ ይጠይቃል እና ደግሞ በተጠናቀቀው የውድድር ዘመን በብዙ ሰዎች መስማማት የላሊጋው ምርጡ ግብጠባቂ ነበር። ኤስፓኞል ጋርሲያ ባይሆን ግብ ጠባቂው በላሊጋ መቆየቱ አጠራጣሪ ነው። ስለዚህ የግብ ጠባቂው ጥራት የላቀ ቢሆንም አርሰናል ቅድም እንዳነሳ ነው ሊሞላቸው የሚገቡ ሌሎች ብዙ ቀዳዳዎች ስላሉት አጥቂ ማምጣት አለበት። አጥቂ ለማምጣት ውድ ገንዘብ ማስከፈሉ ግድ ነው። የዙቢሜንዲ ዝውውር እስከ 65 ሚሊዮን ዩሮ ድረስ ይጠይቃል ይባላል። ምክንያቱም አርሰናል የውል ማፍረሻው 60 ሚሊዮን ዩሮ ቢሆንም ነገር ግን በአንድ ጊዜ ይሄንን ገንዘብ ዲፖዚት ላለማድረግ እና በተለያዩ ምዕራፎች የተጫዋቹን የዝውውር ገንዘብ ለመክፈል በኢንስቶልመንት በአንድ ኢንስቶልመንት ሳይሆን በሁለት፣ በሶስት፣ በአራት ኢንስቶልመንቶች በተለያዩ የክፍያ ምዕራፎች ክፍያውን ለመፈጸም ተጨማሪ አምስት ሚሊዮን ዩሮ ለመክፈል ተስማምቷል። ያው ዝውውሩ ማለቅ አለበት ብዙ ጋዜጠኞች እንዳለቀ እንቆጥረዋለን የሚሉት ዝውውር ነው። ምንም እንኳ ባለፉት ጥቂት ቀናት በማርካ በኩል በተለይ ሪያል ማድሪድ ይህን ተጫዋች ወደ ማስፈረም ፉክክር ገብቷል ቢሉም ግን ነገሩ ከሞላ ጎደል ካለፈው ጥር ጀምሮ የተጠናቀቀ ይመስላል። ያው ሰሞኑን ተጫዋቹ የሰጠው አስተያየትም ነው ነገሩን አጠራጣሪ አድርጎት የነበረው። ረጅም ክረምት የሚሆን ይመስለኛል፣ ማረፊያዬን አላወቅኩም አይነት ነገር ይናገር ስለነበር፣ እሱ አንድ ነገር ነው። ብዙ ገንዘብ ነው፣ የሼሽኮ ገንዘብ ብዙ ነው። የሚሆነው ተጨማሪ ተጫዋቾች ማምጣቱ አይቀርም እንደሚሉት ዘገባዎች። በተለይ ቶማስ ፓርቴ አዲስ ውል ማይፈርም ከሆነ ሚኬል አርቴታ እንደገና ሌላ አማካይ ያመጣል፣ ምክንያቱም ጆርጂኖም ለቋል። ፓርቲ የሚለቅ ከሆነ አንድ ዙቢሜንዲን በማምጣት ብቻ የሚሞላ አይደለም። ከዛ ተጨማሪ የክንፍ ተጫዋችም ማምጣቱ አይቀርም። ስለዚህ እንደዚህ አይነት ትልቅ የቤት ስራ ያለበት ቡድን ተጠባባቂ ግብ ጠባቂ ለሚሆን አንድ ግብ ጠባቂ 25-30 ሚሊዮን ዩሮ ካወጣ ብዙ የበጀቱን ክፍልም ይወስድበታል፣ ወይ ሌሎች ቦታዎች ላይ ተጫዋች ለማስፈረም ያለውን እድል ያጠብበታል ማለት ነው። ኬፓ ለተጠባባቂነት ጥሩ ግብ ጠባቂ ነው፣ ምንም ጥያቄ የለውም። እኔ የታሰበውን ያደገ ግብ ጠባቂ አይደለም። የሆነ ጊዜ የዓለም ውዱ ግብ ጠባቂ ነበር። ይህንን ግብ ጠባቂ ቼልሲ ባስፈረመው ጊዜ ከአትሌቲክ ቢልባኦ የዓለም ውዱ ግብ ጠባቂ ሆኖ ነው 2018 ላይ በ72 ሚሊዮን ፓውንድ የፈረመው። ከዛ በኋላ 163 ጨዋታዎችን ተጫውቷል፣ አራት ዋንጫዎች አሸንፏል። ነገር ግን የታሰበውን ያህል የሆነ ጊዜ የስፔን ብሔራዊ ቡድን ግብ ጠባቂ ነበር፣ ከአውሮፓ ምርጥ ግብ ጠባቂዎች እንደ አንዱ ተቆጥሮ አሊሰን ወደ ሊቨርፑል በተዘዋወረበት ተመሳሳይ ክረምት ነው እሱም ወደ ቼልሲ የተጓዘው። ከዚያ በኋላ ግን የራስ መተማመን ችግር ነበረበት። ብዙ ቴክኒካዊ ጉድለቶች ይስተዋሉ ነበር ጨዋታው ላይ። በዚህኛው የውድድር ዘመን ግን ያንን ከዚህ በፊት በአትሌቲክ ቢልባኦ በተለይ እና በቼልሲ መጀመሪያ አካባቢ ያሳየውን ብቃቱን መልሶ ያሳየበት የውድድር ዘመን ነው ግን እንዳልኩት ምንም እንኳ ራሱ ለቁጥር አንድ ስፍራ ለአርሰናል የመጀመሪያ ተመራጭ ግብ ጠባቂነት መፎካከር እችላለሁ ብሎ ያምናል ቢባልም ወደ አርሰናል የሚመጣበት ምክንያት የዳቪድ ራያ ተጠባባቂ እንዲሆን ነው። አርሰናል በብዙ ጉዳቶች ተመቷል እንደምታውቁት እና በአብዛኛው ደግሞ ጉዳቶቹ ከአንድ የሜዳ ዲፓርትመንት የተከሰቱ ናቸው። የጋብርኤል ጄሱስ ጉዳት የውድድር ዘመኑን ግማሽ እንዳይጫወት አድርጎታል። የካይ ሃቨርትዝ ስም እንደዛው ተመሳሳይ ነው። ፌብሩዋሪ ላይ የተጎዳው የፕሪምየር ሊግ የመጨረሻዎቹ ሁለት ሳምንታት ላይ ነው ተቀይሮ ገብቶ ጥቂት ደቂቃዎችን ሲጫወት ያየ ነው። ቡካዮ ሳካ ወደ ሶስት ወር ገደማ ከሜዳ ርቋል። ጋብርኤል ማርቲኔሊም ተጎድቷል በዚህ የውድድር ዘመን። ኦደጋርድም እንደዚሁ። ሁሉም የማጥቃት ተጫዋቾች ናቸው። በዚህ ላይ የራሂም ስተርሊንግ የውሰት ቆይታ የተሳካ አልነበረም ባለፈው ክረምትም የኤዲን ኬቲያ፣ የኤሚል ስሚዝሮ፣ የሪስ ኔልሰንና የፋቢዮ ቪየራ በውሰትና በቋሚ ዝውውር ከአርሰናል መልቀቅ የአርሰናልን የማጥቃት የፈጠራ የጎል ዕድል ፈጠራ አማራጮች እጅግ እንዳሳሳው ግልጽ ነበር። ለምሳሌ የመጀመሪያ ጨዋታውን ሰባት ለአንድ አሸንፈው መምጣቱ ለዚህ ውሳኔው መነሻ ቢሆንም ግን ፔስቪ አይንድሆቨንን በቻምፒየንስ ሊግ የሁለተኛው ዙር የመልስ ጨዋታ አርሰናል በኤምሬትስ በገጠመ ጊዜ ቲየርኒን ሜሪዶን እና ስተርሊንግን ነበር ከፊት ያሉት ሶስት የማጥቃት ተጫዋቾች አድርጎ የተጠቀመው። የጉዳት መጠን እንደዛ ባይከፋ ኖሮ አርሰናል እነዚህን ተጫዋቾች የመጀመሪያ ተመራጭ ሶስት የማጥቃት ተጫዋቾቹ አድርጎ ሊመርጥ አይችልም ነበር። በተጠናቀቀው የውድድር ዘመን ከየትኛውም የፕሪሚየር ሊግ ቡድን በላይ በርካታ ጉዳቶች የገጠሙት አርሰናል ነው። በሌሎች የሜዳውን ስፍራዎች ላይ የተጎዱ ተጫዋቾች ነበሩ። ለምሳሌ ቤን ዋይት የውድድር ዘመኑን አብዛኛውን ጊዜ አልነበረም። የውድድር ዘመኑ ማብቂያ ላይ የጋብርኤል ማጋላይሽ ጉዳት መጥፎ ዜና ነበር። በሁለቱም የፔዤ ጨዋታዎች ላይ አልተጫወተም። የዚህን ተጫዋች አስፈላጊነት ስለምንረዳም ምንም እንኳ ያኩብ ኪቪዎር ያንን ቦታ በሚደነቅ ብቃት ቢሞላውም፣ ግን ጋብርኤል የአርሰናል የተከላካይ መስመር መሪ ነው። ደግሞ የመጨረሻዎቹ ጨዋታዎች ላይ ሳሊባም ተጎድቶ ነበር። እንደው እንደ አጥቂ ስፍራ አይሁን እንጂ በሁሉም የሜዳው ክፍል ላይ አርሰናል በዚህ ዓመት ብዙ ጉዳቶች ገጥመውታል። አዳዲስ የፈረሙት ሁለቱ ተጫዋቾች፣ ሪካርዶ ካላፊዮሪ የውድድር ዘመኑን በሙሉ ብቅ ጥልቅ ሲል እንጂ ሶስት ወይ አራት ተከታታይ ጨዋታዎች ላይ ሲጀምር አላየ ነው። ጉዳት የውድድር ዘመኑን ሲያቆራርጥበት ያሳለፈ ተጫዋች ነው። ሜሪኖም ወደ አርሰናል እንደመጣ እና በኋላም በድጋሚ ጉዳቶች ገጥመውት ነበር። አንድ ቦታ ላይ ግን አርሰናል እድለኛ ነበር፣ በጉዳት የግብ ጠባቂ ጉዳት አልገጠመው። በዚህ የውድድር ዘመን በሁሉም ጨዋታዎች ከሦስት ጨዋታዎች በስተቀር፣ ፕሪሚየር ሊግ ብቻ ሳይሆን ፕሪሚየር ሊግ ከ38 ጨዋታዎች 38ቱንም ጨዋታዎች አድርጓል፣ ሁሉንም ጨዋታዎች። በሌሎች ውድድሮችም ቢሆን ግን ሶስት ሌሎች ጨዋታዎች ላይ ብቻ ነው ያልተሰለፈው። አንደኛው ከቦልተን ጋር በሊግ ካፕ የተደረገ ጨዋታ ነው። የ16 ዓመቱን ጃክ ፖርተርን ነው ሚኬል አርቴታ ያሰለፈው ሌላኛው ጨዋታም እንደዚሁ በዚሁ ውድድር ቶሚ ሴትፎርድ የተባለው ግብ ጠባቂ የተሰለፈበት ነው ቅድም በጠቀስኩት የጂሮና የቻምፒየንስ ሊግ የመጀመሪያው ዙር የመጨረሻ ጨዋታ አርሰናል ወደ ሁለተኛው ዙር ከአንድ እስከ ስምንት ባለው ስፍራ ማለፉን ካረጋገጠ እና አርሰናል ተጠባባቂ ተጫዋቾቹን በተጠቀመበት በዚያ ጨዋታ ኔቶ ተሰልፏል እነዚህ ሶስት ጨዋታዎች ላይ ብቻ ነው ዳቪድ ራያ ያልተሰለፈው። አሁን ቅድም እንዳልኩት በውድድር ዘመኑ በአብዛኛው ጊዜ አርሰናል በጉዳት ምክንያት ሲመታ ያሳልፍ እንጂ ነገር ግን በግብ ጠባቂ ቦታ ላይ ጉዳት አልገጠመው። ግብ ጠባቂዎች ከሌሎች አውትፊልድ ተጫዋቾች አንጻር ብዙ እንደማይጎዱ ግልጽ ቢሆንም ነገር ግን ሊቨርፑል ለምሳሌ በተጠናቀቀው የውድድር ዘመን የአሊሰን ቤከር መጎዳት ያን ያህል የሚያሳስብ እንዳይሆንበት ያደረገው አሁን ወደ ብሬንፎርድ የሄደው ኬለሀር በጣም ጥሩ ስለነበር ለሁለተኛ ግብ ጠባቂነት የሚበዛ አንዳንድ ሰዎች የፕሪሚየር ሊጉ ምርጡ ቁጥር ሁለት የሚሉት ግብ ጠባቂ ስለነበር፣ አሁን እንዴት ልዩነት እንደሚያመጣ የምታውቁት አድሪያን ነበር። የድሮ የአሊሰን ቤከር ተጠባባቂ የነበረው አድሪያን መጥፎ ግብ ጠባቂ አልነበረም። የፕሪሚየር ሊግ ደረጃ ግብ ጠባቂ ነበር። በፕሪሚየር ሊግ ለዌስትሃም ዩናይትድ ተጫወቷል። አሁን ለሪያል ቤቲስ እየተጫወተ ነው። ከቤቲስም ጋር ለኮንፈረንስ ሊግ ፍጻሜ ደርሷል። ነገር ግን በአንዳንድ በጣም ወሳኝ በሆኑ ጨዋታዎች ላይ የአሊሰን በጉዳት አለመሰለፍን ተከትሎ ክሎብ እሱን ይመርጡ ስለነበር ብዙ ትልልቅ ስህተቶች ሰርቷል። አንድ የማይረሳው ጨዋታ ያኔ ኮቪድ በገባ ሰሞኑ ከአትሌቲኮ ማድሪድ ጋር በተደረገው የመልስ ጨዋታ የሰራቸው ትልልቅ ስህተቶች ናቸው ያው አርስናልም መቼስ በፕሪሚየር ሊግ ኢራ ሶስት ጊዜ ነው አይደለም፣ ፕሪሚየር ሊግ ያሸነፈው በሁለቱ የውድድር ዘመኖች የተጠባባቂ ግብ ጠባቂዎችን አስፈላጊነት አይተን ነበር። 1997-98 የውድድር ዘመን ላይ አርስናል የፕሪሚየር ሊግ ሻምፒዮን ሲሆን የኤፍኤ ካፕን ባለ ድል ሲሆን፣ ዴቪድ ሲማን ነው ግብ ጠባቂያቸው የነበረው፣ የመጀመሪያ ተመራጭ ግብ ጠባቂያቸው። በወቅቱ የእንግሊዝ ብሔራዊ ቡድንም የመጀመሪያ ተመራጭ ግብ ጠባቂ ነበር። ከዚያ በኋላ ግን ሲማን በዚያ ውድድር ዘመን ሰባት ጨዋታዎችን በፕሪሚየር ሊግ ብቻ በጉዳት ምክንያት አልተጠቃ አልተሰለፈም ስለዚህ አርሰን ቬንገር በወቅቱ ተጠባባቂያቸው የነበረው አሌክስ ማኒንገርን መጠቀም ነበረባቸው። ማኒንገር ደግሞ በነዛ ሰባት ጨዋታዎች በስድስቱ ክሊንሺት ጠብቋል፣ ወይም ጎል አልተቆጠረበትም። አንደኛው ጨዋታ ደግሞ በዚያ ውድድር ዘመን የዋንጫውን መድረሻ የወሰነው በኦልድ ትራፎርድ አርሰናል በማርክ ኦቨርማርስ ጎል ማንቸስተር ዩናይትድን አንድ ለዜሮ ያሸነፈበት ጨዋታ ነው። እዛ ጨዋታ ላይም ጎል አልተቆጠረበትም። ስለዚህ ከሰባቱ በስድስቱ ጎል ሳይቆጠርበት የወጣ ነው። እንዲያውም በኋላ ወደ ሴሪያ ከሄደ በኋላ ቬንገርን ይወቅስ ነበር። የዴቪድ ሲመን ተተኪ መሆን ነበረብኝ፣ ነገር ግን በቂ የመሰለፍ እድል አልሰጡኝም እያለ ቅር ይሰኝ ነበር። ስለዚህ በጣም ምርጥ ቁጥር ሁለት ግብ ጠባቂ ነው። እንግዲህ አሁን በፕሪሚየር ሊግ ውስጥ አንድ ወይ ሁለት ጨዋታ ይወስኑታል። በተለይ በ2023 24 የአርሴናል ደጋፊዎች በሁለት ነጥብ አንሱ አይደለም? አርሰናል የፕሪሚየር ሊግ ሻምፒዮን ሳይሆን የቀረው ከማንቸስተር ሲቲ ጋር። ስለዚህ አንድ ጌም ነው የወሰነው ማለት ነው። አይደለም? ስድስት ሰባት ጨዋታ ላይ የሁለት ያገብ ጠባቂ መሰለፍና የእሱን ኢምፓክት መጥቀስ ቀጥሮ የአንድ ጨዋታ ልዩነት በዋንጫ ፉክክር ውስጥ በጣም አስፈላጊ ይሆናል ማለት ነው። አሁን ራያ ስላልተጎዳ ያንን ጉድለት አላየ ነው። ግን በሌላኛውም ሲዝን ለምሳሌ በ20 2 ሁለት የውድድር ዘመን ላይ አርሰናል ለጁ በድጋሚ ደብል ዊነር ሲሆን ዴቪድ ሲማን በጉዳት ምክንያት ብዙ ጨዋታዎች ላይ አልተሰለፈም። ስለዚህ እንደውም የውድድር ዘመኑ ሲያበቃ ያኔ አንድ ተጫዋች የፕሪሚየር ሊግ ሜዳሊያ እንዲወስድ በትንሹ 12 ጨዋታ ማድረግ ነበረበት ከ10 በላይ ጨዋታ አይ ቲንክ እና ሶስቱን ግብ ጠባቂዎች ከ10 በላይ ጨዋታ አድርገው ስለነበር የአርሰናል ቁጥር 1፣ ቁጥር 2፣ ቁጥር 3 ግብ ጠባቂዎች ሶስቱ ሜዳሊያ ወስደዋል። አሁን ይሄ ያልተለመደ ነው በጣም አይ ቲንክ በፕሪሚየር ሊግ ታሪክም ሶስት ግብ ጠባቂዎቹ ከ10 በላይ ጨዋታ ያደረጉበት ብቸኛው ቡድን አርሰናል ነው የነበረው ለምሳሌ በአንፊልድ ገና በጊዜ ጆቫኒ ቫን ብሮንክሆርስት በቀይ ወጥቶ በነበረበትና ከአንድ ሰዓት በላይ አርሰናል በ10 ተጫዋች እንዲጫወት በተገደደበት ፈታኝ የአንፊልድ ጨዋታ ላይ ስቱዋርት ቴይለር ነበር የአርሰናል ሶስተኛው ግብ ጠባቂ የተሰለፈው ብዙ ወሳኝ ጨዋታዎች ላይ ተጫውቷል ማንቸስተር ዩናይትድም 3 ለ1 ያሸነፉበትን የሃይብሪድ ጨዋታን ጨምሮ ማለት ነው ግን እሱ ብቻ አይደለም። የአርሰናል ቁጥር ሁለት ግብ ጠባቂ የነበረው ሪቻርድ ራይት የሚባል ግብ ጠባቂ ነው። እሱም እንደዚሁ ከ10 ጨዋታ በላይ አድርጓል። ዴቪድ ሲመንም፣ ቁጥር አንድ ግብ ጠባቂያቸው ከ10 በላይ ጨዋታ አድርጓል። የእነዚህ ጥሩ ባካፖች መኖር አርሰናል ከዴቪድ ሲመን መጎዳት በኋላ ብዙ ክፍተት እንዳይኖር አግዟል። ይህንን በዳቪድ ራያ አለመጎዳት ምክንያት ብዙ አላስተዋል ነውም በአርሰናል ውስጥ ግን በቅርብ ጊዜ ማት ተርነር ነበር የአርሰናል ሁለተኛ ግብ ጠባቂ ነበር። 2022 2023 የውድድር ዘመን የአሮን ራምስዴል ተጠባባቂ ነበር። የሚመጥን ግብ ጠባቂ አልነበረም። አሁን ባለበትም ክሪስታል ፓላስም ቢሆን ተጠባባቂ ግብ ጠባቂ ነው። እሱ ለቀቀ። 2021 2022 የውድድር ዘመን ላይ ራምስዴል የመጣ ጊዜ ማለት ነው። እሱ ሲፈርም ደግሞ በርንድ ሌኖ ወደ ሁለተኛ ግብ ጠባቂነት ተንሸራተተ። አሁን ችግሩ የላቀ ጥራት ያላቸው ግብ ጠባቂዎች ሁለተኛ ግብ ጠባቂ ሆኖ ረጅም ጊዜ መቆየት አይፈልጉም ለጥቂት ጊዜ ይቆያሉ። ግን በሊካፕ ከነ ቦልተን ጋር ከነ ጂሊንጋም ጋር መጫወት የጨዋታ ጥማቸውን የሚቆርጥ ባለመሆኑ የተነሳ ለመልቀቅ አጂቴት ማድረግ ይጀምራሉ፣ እንልቀቅ ማለት ይጀምራሉ። ጥሩ ግብ ጠባቂ ረጅም ጊዜ አይቆይም። ለምሳሌ ኤሚ ማርቲኔዝ የመጀመሪያ የቁጥር አንድ ግብ ጠባቂነት ዋስትና ፈለገ። ለሚኬል አርቴታ በርንድ ሌኖ ነበር የመጀመሪያ ተመራጭ ግብ ጠባቂ በወቅቱ። ስለዚህ ለቀቀና ወደ አስቶን ቪላ ሄደ። እና በጣም አስገራሚ ስኬት ነበረው በክለብ እግር ኳስም፣ ይልቁን በአርጀንቲና ብሔራዊ ቡድን ተጫዋችነትም። ስለዚህ ጥሩ ግብ ጠባቂዎች ረጅም ጊዜ አይቆዩም። ግን ሁለተኛው ግብ ጠባቂ የላቀ ጥራት ያለው ግብ ጠባቂ መሆን የሚያስፈልግበት ምክንያት ለምሳሌ ራያ ለወራት ከሜዳ የሚያርቅ ጉዳት ቢገጥመው በተጠናቀቀው የውድድር ዘመን እንዳየነው ሚኬል አርቴጣ በሌሎቹ ግብ ጠባቂዎች ላይ እምነት አልነበረውምና አንደኛው 16 አመት ግብ ጠባቂ አንደኛው እንደዚሁ ከ20 አመት በታች ከ የመጡት አያክስ ያመጡት ግብ ጠባቂ ሌላኛው ኔቶ ናቸው። ኔቶ ላይ ብዙ መተማመን አልነበረውም ነበርም። ለዚህ ነው አንድ ጨዋታ ብቻ እንዲጫወት የሆነው። ስለዚህ የሚተማመንበት ሁለተኛ ግብ ጠባቂ ያስፈልገው ነበር። አሊሰን ቤከር በዚህ በተጠናቀቀው የውድድር ዘመን በሻምፒዮኑ ሊቨርፑል ውስጥ አስር ጨዋታዎች ላይ በጉዳት ምክንያት አልተሰለፈም። ግን ኬለር በአሊሰን ደረጃ ባይሆንም በጣም የላቀ ግብ ጠባቂ ነው። ስለዚህ የእሱ መጎዳት በሊቨርፑል ሲዝን ላይ ያመጣው ትልቅ ዳሜጅ አልነበር። አንድ ቲም ስቲልማን የሚባል የአርሰናል ብሎገር ምን ይላል፣ ልክ ነው። ራያ ቢጎዳ በሾት ስቶፐርነት ብቻ ሳይሆን በእሱ የጨዋታ ስፔሲፊኮች ምክንያት ለመተካት የሚያስቸግሩ ነገሮች አሉት። ለምሳሌ የእሱ ወደ አርሰናል የመምጣት ዋናው ምክንያት ከራምስዴል የተሻለ የተሟላ ግብ ጠባቂ መሆኑ እንደተጠበቀ ሆኖ ግን በእግሩ የመጫወት ከአርሰናል ከኋላ ቢልድ ለማድረግ ሲሞክር ያለው የፓሲንግ ሬንጅ እና የረጃጅም ኳሶች ወይም የፓስ ቫራይቲውም በጣም አስፈላጊ ነበር። ስለዚህ ነው አሮን ራምስዴል ምንም እንኳ በ2022 23 የውድድር ዘመን የአመቱ የፕሪሚየር ሊግ ምርጥ ቡድን ውስጥ በግብ ጠባቂነት የተመረጠው እርሱ ቢሆንም እና ደግሞ በአርሰናል አዲስ ኮንትራት በወቅቱ የውድድር ዘመኑ እንዳለቀ ቢሰጠውም ነገር ግን ሚካኤል አርቴታ በየጊዜው የቡድኑ ኤቮሉሽን እንዲቀጥል ይፈልግ ስለነበር አንዳንድ ስፔሲፊኮች መሟላት ነበረባቸው። ይሄኛው የበለጠ እንደ ስፔርማን የሚጠቅም ተጨማሪ ተጫዋች ግብ ጠባቂ ብቻ ሳይሆን ተጨማሪ እንደ አውት ፊልድ ተጫዋች የሚጫወት ነው። አንዳንዴም ወደ ቀኝ ወይ ወደ ግራ እየወጣ ግብ ጠባቂ ቢሆንም ግን ጎሉን በመጠኑ እየተወ ለተጫዋቾቹ ተጨማሪ የፓሲንግ ሬንጅ መስጠት የፓሲንግ ኦፕሽን መስጠት የሚፈልግ ነው። ለምሳሌ ታስታውሳላችሁ ያው ስህተት ስለሆነ ለማነሳው ከክሪስታል ፓላስ ጋር የውድድር ዘመኑ መጨረሻ አካባቢ አርሰናል ከፓላስ ጋር ሲጫወት አንድ ስህተት ሰርቶ ነበር። የሱ ስህተት አይመስለኝም፣ የሳሊባ ስህተት ነው። ግን ማቴታ ያንን ጎል ሲያስቆጠር ራያ ጎል ውስጥ አልነበርም። ምክንያቱ ግን የራያ ንዝህላልነት ሳይሆን በአብዛኛው አርሰናል በቢልድ አፕ ጊዜ ግብ ጠባቂው ወጣ ብሎ ኳስ እንዲቀበል ወይም የኳስ የፓስ አማራጭ እንዲሆን ስለሚፈለግ ያንን ቦታ ይይዛል። ያንን ቦታ ለመያዝ ግን የላቀ ቴክኒካ የችሎታ ይጠይቃል። አሁን እንዲህ አይነት ስፔሲፊኮች በሁሉም ግብ ጠባቂዎች ላይ የሚገኙ ስላልሆኑ፣ ለምሳሌ ኬፓ መምጣት ወይ የሌላ ኬፕብል ሁለታዊ ግብ ጠባቂ መምጣት ላይሞላቸው ይችላል። ግን የግድ የራያ አይነት ተመሳሳይ ስታይል ያለው ግብ ጠባቂ መሆን አይጠበቅበትም አንድ ግብ ጠባቂ እዛ ቦታ ላይ ለመጫወት። አሁን በዚህ ቦታ አርሰናል እድለኛ ነበር፣ ግን ግብ ጠባቂዎች ይጎዱ አይተናል። በወሳኝ የውድድር ዘመን ወቅቶች አርሰናል ሳይቀር ቅድም እንዳነሳሁት የፕሪሚየር ሊግ ሻምፒዮን በነበረባቸው አጋጣሚዎች 2004 ኢንቪንሲብል የሆኑ ጊዜ የን ስሌማን አልተጎዳም። ስለዚህ ሁሉንም ጨዋታዎች ያደረገው እሱ ነው፣ ብዙም አሳሳቢ አልነበረም በወቅቱ። ነገር ግን የሁለት ግብ ጠባቂነት ጉዳይ የአርሰናል ዋና ፕራዮሪቲ እንዳልሆነ ባውቅም ነገር ግን በሌሎች ቡድኖች ውስጥ የግብ ጠባቂ መጎዳትን ተከትሎ የሁለት የግብ ጠባቂዎችን አስፈላጊነት አይተናል። የኬፓ መምጣት ከዚህ አንጻር ሊታይ የሚገባው ሳይሆን አይቀርም። ሌሎች ግብ ጠባቂዎች አሉት፣ ቅድም ከጠቀስኳቸው ተስፈኛ ወጣት ግብ ጠባቂዎች ባሻገር ቶም ሴትፎርድ ቅድም የጠቀስኩት አንደኛው ግብ ጠባቂ ነው። ካርሌይን በውሰት ለሪያል ቫያዶሊድ ተጫውቶ ነው የውድድር ዘመኑን ያሳለፈው ግን የሆነ ጊዜ የታስታውሱ እንደሆነ አሌክስ ሩናርሰን የሚባል አይስላንድ ግብ ጠባቂ አምጥተው ነበር አርሰናል። በኢኛኪ ካኛ በአርሰናል የግብ ጠባቂዎች አሰልጣኝ ጥቆማ የመጣ ነው። ግን በፍጹም በላቀ ደረጃ ለመጫወት የሚሆን ክህሎት እንዳልነበረው በአንዳንድ ጨዋታዎች ላይ በሰራቸው አስደንጋጭ ስህተቶች አይተናል። አንድ ሁለት ጨዋታ በሰለኝ ያደረገው ብዙ ጨዋታ አልተጫወትም። ይሄ ቦታ በብዙ አርሰናል ደጋፊዎች የቁጥር ሁለትነት ቦታ ፕራዮሪቲ ባይሆንም ነገር ግን አንዳንድ ጊዜ ወርስት ኬስ ሲናሪዮን በማስላት ይሄ ግብ ጠባቂ እንደው ፊት ሆኖ አመቱን ሙሉ ባይዘልቅ ምን እናደርጋለን የሚለውን ጥያቄ ለመሙላት የሚሆን በጣም አስፈላጊ ዝውውር ነው ብዬ አስባለሁ። እና ደግሞ ኢኮኖሚካሊ ትርጉም የሚሰጥ ነው። አምስት ሚሊዮን ፓውንድ፣ ያው ሪሊስ ክሎዝ ሲባል በየክረምቱ ለምሳሌ አምና ቢለቅ ኖሮ እርግጠኛ አይደለም ግን 15 ሚሊዮን ፓውንድ ሊሆን ይችል ነበር። ተጫዋቾች የኮንትራክት ዘመናቸው እየተጠናቀቀ በሄደ ቁጥር አንዳንድ ጊዜ ከክለቡ ጋር እንደሚኖራቸው ስምምነት ሪሊስ ክሎዝ ወይም ለነሱ የውል ማፍረሻ የሚከፈለው ገንዘብ እያነሰ ይሄዳል። በዛ አይነት መንገድ ነው አርሰናል ይህን ግብ ጠባቂ ለማስፈረም የተቃረበው። በእንግሊዝ ውስጥ የተጫወተ ነው። ልክ እንደ አርቴታ ሁሉ የባስክ ሰው ነው። ስለዚህ በእነዚህ ምክንያቶች ሁሉ ስሜት የሚሰጥ ዝውውር ነው። ባለፈው የውድድር ዘመን መጨረሻ አካባቢ ራያ ላይ የምናያቸው አንዳንድ ስህተቶች ነበሩ። በተለይ የውድድር ዘመኑ እያበቃ በነበረበት ጊዜ አንዳንድ ጨዋታዎች ላይ ስህተቶች መስራት ጀምሮ ነበር። ግብ ጠባቂዎች እንደ አውትፊልድ ተጫዋቾች ብዙ ባይሯሯጡምና አካላዊ ድካማቸው ተመሳሳይ ባይሆንም ግን ስልሳ ጨዋታ በአመት መጫወት የትኛውንም ተጫዋች ያዝለዋል እና አንዳንዶቹ ስህተቶች የሚመጡት ከኦቨርሎድም ሊሆን ይችላል ብዙ ከመጫወትም ሊሆን ይችላል። የኮንሰንትሬሽን ችግር፣ የውሳኔ ችግር የንቃት ችግር በአንዳንድ ጨዋታዎች ላይ መጨረሻ ላይ ያስተውላችሁ ሊሆን ይችላል። ስህተቶች ማየት ጀምረን ነበር። የእሱ ጨዋታ ውስጥ እንዲያርፍ ስላልተደረገም ሊሆን ይችላል። ሁለተኛ፣ ፉክክርን በጣም አስፈላጊ ነው። አንድ ግብ ጠባቂ እያንዳንዱን ጨዋታ እንደሚጀምር የሚያውቅ ከሆነ ሰብኮንሽስ ያስበውም ሊሆን ይችላል። በመጠኑ የዋስትና ስሜት ሊሰማው ይችላል። ልክ ነው። የዋስትና ስሜት ሊኖራቸው ያስፈልጋል። ምክንያቱም ይሄ ቦታ በጣም ስፔሲፊክ ቦታ ነው። ከሁሉም ቦታዎች በጣም የሚለይ ነው። ስለዚህ አሰልጣኙ በራስ መተማመን ያስፈልጋል። ግብ ጠባቂው ላይ ግን ደግሞ ምንም ፉክክር የለብኝም ማለት ደግሞ ሌላ ነገር ነው። ኬፓ ፉክክር ሊሰጠው እንደሚችል እርግጠኛ መሆን ይቻላል። አሰልጣኞች ደግሞ ኮምፈርተብል ተጫዋቾች አይወዱም በአብዛኛው ለየእንዳንዱ ጨዋታ ፉክክር አለብኝ በለመምር ሜዳ ላይ መቶ ፐርሰንት ፐርፎርማንሴን ማሳየት አለብኝ ብለው የሚያስቡ 25 ተጫዋቾች እንዲኖሯቸው ነው የሚፈልጉት አሁን በተጠናቀቀው የውድድር ዘመን ሁለቱ በጣም በእድሜ ለጋ የሆኑ ወጣት ታዳጊዎች በመሆናቸው ቦታውን እንደማይቀሙት ያውቃል። ራያ ኔቶ ላይ ሚኬል አርቴታ ምንም መተማመን አልነበረውም በሰጠው የጨዋታ ደቂቃ እና የጨዋታ እድሜ ማየት ይቻላል፣ በአንድ ጨዋታ ብቻ እንደተሰለፈው። ስለዚህ ራያ ሳያስበው ወደ ምቾት ቀጠና ሊገባ ይችላል፣ ወደ ኮንፈርት ዞን ሊገባ ይችላል። የኬፓ መኖር ግን ሁልጊዜም ሁለት ሶስት ተከታታይ ጨዋታዎች ላይ ስህተት ምሰራ ከሆነ ማን ያውቃል ቦታ ላጣው ይችላለሁ የሚል ፍርሃት ሳይሆን ግን ያንን ኮምፒቲቲቭ ነስ እንዲኖረው ለማድረግም እድል ሊሰጥ ይችላል። ስለዚህ የራሱ ሎጂክ አለው። ዋና ቦታ ባይሆንም ግን አስፈላጊ ቦታ ነው። በተለይ ጉዳት የሚመጣ ከሆነ ጉዳት የሚመጣ ከሆነ እየተባለም መታቀድ ያለበት ይመስለኛል። ምክንያቱም ግብ ጠባቂዎች ሲጎዱ ለወራት ከሜዳ ሲርቁ ስለምናይ እና ብዙ ሴንስ የሚሰጥ ዝውውር ይመስለኛል ኬፓ ዝውውር አርሰናል በአነስተኛ ገንዘብ ይህን ግብ ጠባቂ ያገኘዋል ማለት ነው። ሌላ ስፔናዊ ቡድኑን ይቀላቀላል።